ሰላም እስኪ፣ ያሰቡት አንድ አገር በሙሉ በአዲስ ተስፋ ተሞልታለች። ግን አንዱ ክልል ብቻ ከዚህ ሁሉ ነገር ወደ ውኋላ እየቀረ ቢመስልስ? እንግዲህ ዛሬ የምናየው ከአቶ አሉ ያዮ አቡ ሒሻም መጽሐፍ የተቀነጨበ ወሳኝ ትንታኔ ነው። ይሄውም በአፋር ክልል ያ ሁሉ ተስፋ የተጣለበት ለውጥ ለምን ከሸፎ የሚለውን ነው። ይሁላችሁ ደራሲው ስሜታቸውን የገለጹበት መንገድ ልብ ይነካ የ27 ዓመቱን የጨለማ ዘመን መገነዝ በገዛ አይኖቼ በማይቴ ራሴን ከእድለኞች መካከል ቆጠርኩት ይላሉ። ባህ ቡለሽልት ዘመን ኢትዮጵያን ያጥለቀለቀው የለውጥ ማዕበል ምን ያህል ተስፋ እንደሰጣቸው ከዚህ በላይ መግለጽ አይቻልም። ያኔ የነበረውን ስሜት አስቡት እስኪ፣ የ27 ዓመት ጨለማ ያበቃለት ነው የሚመስለው። አዎ ለአዲስ ንጋት የጣጨ ተስፋ በዛን ጊዜ የነበረው ተስፋ እውነት ለመናገር በእጅ የሚዳሰስ ነበር ማለት ይቻላል። አስታውሱ፣ በ2018 ጠቅላይ ሚኒስትር አቢይ አህመድ የፖለቲካ እስረኞችን ሲፈቱ፣ ከኤርትራ ጋር ሰላም ሲፈጠር፣ በቃ አዲስ ዘመን መጣ የሚል ስሜት ነበር የነበረው። ደራሲውን ጨምሮ ብዙዎች ተስፋ የሰናቁበት ወቅት ነበር። እንግዲህ የዘግየው የአፋር ንጋት። ታዲያ ችግሩ ምንድን ነው? ይሄ የለውጥ ማዕበል በመላው አገሪቱ ሲነፍስ በሁሉም ቦታ እኩል አልደረሰም ነበር። በተለይ ደግሞ በአፋር ክልል ታሪኩ ፍጹም የተለየ ነበር። እዛ ለውጡን ለማቃበል ከፍተኛ የሆነ ተቃውሞ ገጥሞ ነበር እና ጥያቄው ለምን የሚለው ነው። ክፍፍሉ በጣም ግልጽ ነበር። እስኪን መልከት። በአንድ በኩል ሀገር አቀፍ ለውጡን የሚደፋው የፌዴራል መንግስት አለ። በሌላ በኩል ደግሞ የአፋሩ የአብዴፓ አመራር እነዚህ አመራሮች ደግሞ ለቀድሞ የህወሓት አስተዳደር ጽኑ ታማኝነት የነበራቸው ነበሩ እና ይሄ የቆየ ታማኝነታቸው ለውጡ በአፋር ክልል በፍጥነት እንዳይተገበር ትልቅ ጋሬጣ ሆኖ ነበር። ታዲያ ይህንን ግትር አመራረር አልፎ ለውጡ እንዴት ሊመጣ ቻለ? ደራሱ እንደሚሉት ከሆነ የዚህ ሁሉ ነገር ቁልፍ የወጣቶቹ ትግል ነበር። ወጣቶቹ ከፍተኛ መስዋዕትነት ከፍለዋል። እስርና እንግልት ደርሶባቸዋል። በመጨረሻ ግን ያ የክልሉን ፓርቲ ለዓመታት ከህወሓት ጋር አጣብቆት የነበረውን ቁርኝት ለመበጠስ ችለዋል ይላሉ። እንግዲህ ከዚህ ሁሉ የወጣቶች ትግል በኋላ አዲስ አመራር ወደ ስልጣን መጣ። ያኔ የአዲሶቹ መሪዎች ቃል ኪዳን የገባበት ወቅት ነበር። ለህዝቡ ትልልቅ ተስፋዎቹን ሰጥተዋል። በቃ ለውጥ እናመጣለን ብለው ቃል የገቡበት ጊዜ ነበር። ከገቡት ቃል ኪዳኖች ውስጥ አንዱና ዋነኛው ይሄ ነበር። ሙስና ላይ ያነጣጠረ ለውጡን በመሃል የሚያጨናግፍ ቃለ ጠራርገን የምናስወጣው ይሆናል ሲሉ ነበረ ተናገሩት። አብዴፓ ለ27 ዓመታት በተደራጀ ሌብነትና ኪራይ ሰብሳቢነት ተበክሮ ቆይቷል። ይሄ ንግግር በቃ ስር ነቀል ለውጥ መጥቷል የሚል ትልቅ ተስፋ በህዝቡ ልብ ውስጥ የጫረ ነበር። ሌላው ቁልፍ ቃል ኪዳን ደግሞ ይሄ ነው። ለዓመታት የተከማቸውን የስርቆት የጎሰንኝነት እና የጥቂት ግለሰቦች የበላይነት ችግሮችን ከስር መሰረቱ ለመፍታት እንሰራለን። እዚህ ላይ አዲሱ አስተዳደር ለፍትሕ ለእኩልነት እና ለስርዓታዊ ለውጥ ምን ያህል ቁርጠኛ እንደሆነ በይፋ ያረጋገጠ ነበር። እሺ ታዲያ ይህ ሁሉ ተስፋ ይህ ሁሉ ቃል ኪዳን ምን ላይ ወደቀ? ደራሲው በመጽሐፋቸው ውስጥ ደጋግመው የሚያነሱ ትልቁ ጥያቄ ይሄ ነው፣ ተስፋው ለምን ከሸፈ? ያ ሁሉ መነሳሳትና ተስፋ እንዴት ከንቱ ሊሆን ቻለ? የደራሲው መልስ ወይም ዋነኛ መከራከሪያ ነጥብ በጣም ግልጽ ነው። ችግሩ የድሮዎቹ ገዢዎች ከስልጣን ፈጽሞ አለመልቀቃቸው ነው ይላሉ። ልክ እንደዚህ ያስቡት። ቤቱ ታድሷል፣ ቀለም ተቀብቷል ይባላል፣ ግን ውስጡ ያሉት ነዋሪዎች እነዚያው አሮጌዎች ናቸው። ስለዚህ ለውጡ ቆዳዊ ወይም ላዩን ብቻ ነበር። በስም ከመቀየር ውጪ ስልጣኑን ያዙት እነዚሁ የድሮ ሰዎች ነበሩና፣ እንግዲህ ህዝቡ ብዙ ጥያቄዎች ነበሩት። ዋና ዋናዎቹን ስንመለከት ስር የሰደደ ሙስና እንዲቆም፣ ፍትህና እኩልነት እንዲሰፍን፣ የመናገርና የመደራጀት መብቶች እንዲከበሩ ዘመድ አዝማድና ጎሰኝነት እንዲቀር በህዝብ ሀብት የበለጸቁ ባለስልጣናት ለህግ እንዲቀርቡ እንደ ጨው ያሉ የተፈጥሮ ሀብቶች ብዝበዛ እንዲቆም እና ከሁሉም በላይ በወረቀት ላይ ሳይሆን በመሬት ላይ የሚታይ ለውጥ እንዲመጣ ነበር። ነገር ግን በደራሲው ትንተና መሰረት አዲሱ አመራር እነዚህን ጥያቄዎች መመለስ አልቻለም። በዚህም የህዝቡን እምነት አታ ልዩነቱን የበልጥ ግልጽ ለማድረግ እስኪ በአፋር እና በሌሎች ኢትዮጵያ ክልሎች የተደረገውን የአመራር ሽግግር እናነጻጽር። በደራሲው እይታ በሌሎች ክልሎች የድሮ ባለስልጣናትን የማስወገድ ስራ ተሰርቷል፣ በአዲስ አመራር ጉዞ ተጀምሯል። አፋር ላይ ግን ምን ሆነ? እነዚያው አመራሮች ስምና አርማ ብቻ ለውጠው በስልጣን ላይ ቀጠሉ። እንዲያውም 85% የሚሆኑት የድሮ የአብዴፓ አመራሮች በስልጣን ላይ እንደቆዩ ነው ደራሲው የሚናገሩት። እና ይሄ ነገር ሽግግሩን መዋቢያዊ ወይም ላዩን ብቻ እንዲሆን አድርጎታል። እዚህ ላይ የሙስናው መጠን ምን ያህል እንደሆነ ለማሳየት ምናልባት ከሁሉም በላይ አስደንጋጩ ማስረጃ የመጣው ከራሱ ከክልሉ ርዕሰ መስተዳደር ነው። በአፋር አሁን የሚፈጸመው ሌብነት ስርቆት ሳይሆን ዘረፋ ነው ብሏል። አስቡት፣ ይህን የሚለው የክልሉ መሪ ነው። ደራሹ ይህን የሚጠቅሱት የችግሩን ጥልቀትና ስፋት ለማሳየት ነው። ይህንን ነጥብ የሚያጠናክር ሌላ ንግግር ደግሞ ከተከበሩ የባህል መሪ ከሱልጣን አህመድ አሊ ሚራ ተሰምጧል። ስርቆት እንደ ሀላል ተቆጥሮ በአደባባይ በእግሩ የሚራመድበት አካባቢ ከአፋር ውጭ አይቻላቅም። ይህ አባባል ሙስናው ምን ያህል የተለመደና እንደውም ተቀባይነት ያለውን ነገር እስኪመስል ድረስ ግልጽ እንደሆነ ያሳያል። እዚህ ጋር ደራሲው በጣም የሚገርምና ብልሃተኛ ሆነ የመተንተኛ ዘዴ ነው የሚጠቀሙት የአፋርን አመራር ለመገምገም የውጭ መስፈርት አያመጡም በቃ ገዢው የብልጽግና ፓርቲ ራሱ አመራሮቹን ለመገምገም ባወጣው መስፈርት ነው የሚመዝኗቸው እስኪኘው እንግዲህ የፓርቲው የራሱ የአመራር መመዘኛ ሄን ይመስላል በሶስት ይከፍሉታል ብሩህ ግራጫ እና ጨለማ ዞን ብለው ብሩህ ዞን ውስጥ ያኑት እንግዲህ ምርጦቹ ናቸው ውጤታማ ለፍትህ የሚታገሉ ከሙስና ይጸዱ ጨለማ ዞን ውስጥ ያሉት ተኮ በራሱ በፓርቲው መስፈርት መሰረት ትቅመኞች ብቃት የሌላቸውና ሙሰኛ ሊሆኑ የሚችሉ ናቸው። እሺ ታዲያ ይህን የፓርቲውን የራሱን መስፈርት ይዘን ትልቁን ጥያቄን ጠይቅ፣ በደራሲው ትንተና መሰረት ስንት የአፋር አመራሮች ናቸው ብሩህ ዞን ውስጥ ሊገቡ የሚችሉት? ውጤቱ ምን ሊሆን ይችላል? የጸሐፊው መልስ ግልጽና የማያሻማ ነው። በጣም ጥቂቶች። አዎ በገዢው ፓርቲ መስፈርት እንኳን ቢሆን አብዛኛው የክልሉ አመራር ይህንን ፈተና እንደማያልፍ ነው የሚከራከሩት። ብሩህ ዞን ውስጥ ሊገቡ የሚችሉ ካሉ በቁጥር በጣም በጣም ጥቂት ናቸው ይላል ነው። እናም የደራሲው መድምደሚያ ላይ ስንደርስ መልእክቱ ይሄ ነው። ትግሉ አሁንም እንደቀጠለ ነው። ሙስናን የመታገል ትግሉ ጎሰኝነትን የመታገል ትግሉ ራስ ወዳድ ልሂቃንን የመታገል ትግሉ ሁሉም እንዳለ ነው። በ2018 ሊፈቱ የታሰቡ ችግሮች ዛሬም አሉ። ምክንያቱም የስም ለውጥ የተግባር ለውጥ ስለላመጣ ነው ይላሉ። እንግዲህ ይህንን ትንታኔ የምንዘጋው ደራሲው በሚያነሱት ትልቅና አሳሳቢ ጥያቄ ነው። እስኪ ራሳችንን እንጠይቅ። አንድ አብዮት ቤቱን ለማጽዳት ቃል ገብቷል፣ ግን የድሮቹ ነዋሪዎች ልብሳቸውን ብቻ ከቀየሩ ያ ቤት መቼም ቢሆን በእውነት ሊጸዳ ይቻላል? ይህንን ጥያቄ እያሰላሰልን የዛሬውን እናበቃለን።